እየመጣሽ ተኝ አልጋችን ሰፊ ነው፣ አለ ሀይምዬ። በሰላም ነው ግን ምን ደርሶብሽ ነው? የፈጣሪ ያለው እንደ ፍድ እግዚአብሔር ድከም እያልኩ ነው ያየ ምን ነው ብዬ ምን ደርሶባለ ሀይሚ ድንገት ብዬ ማለት ነው። ሰላም እንዴት ናችሁ? ቤተሰብ ደህና ናቸው ወይ? ያለው እግዚአብሔር ይመስገን። እንግዲህ ድጋሜ መጥቼላችኋለሁ። ሀይምዬ በጣም የሚያስደንግጥ ከባድ ከባድ የሆነ ረብስ ድንግጥ ነው ያልኩት፣ ታውቃላችሁ ሳነበው ማለት እንዲ ምንድን ነው ማንን ነው ምናምን አልኩኝና ምናልባት ይህን ያለችበት ምክንያት ሊሆን ይችላል። በነገራችን ላይ እኛ ባንነካት፣ እኛ ባንተነኩሳት፣ እኛ እንድትናገር ባናደርጋት ጥሩ ነው። እራሳችን ነካክተን ነው ሀይሚን ያልሆነ ነገር እንድንናገር እንድትናገር የምናደርጋትና እባካችሁ የምትናገሩትን እያንዳንዱ ነገር ተጠንቀቁ። እግዚአብሔርም ማለት ነው። እኔ ይሄንን መልእክት ሳየው በጣም ነው የደነገጥኩት። እንዴ ሀይሚዬ የምነካት ሁሉ ብያለሁ። እና በመጀመሪያ ሀይምሻዬ፣ የኔ ቆንጆ፣ የኔ ማር፣ የኔ ቅመም፣ የኔ ድሮን ማለት ነው የኔ የሚዲያ ድሮን፣ ምን አለ መሰለሽ ማንም አንቺን ሊናገር ይችላል። አንቺን ያልሆነ ለማሸማቀቅ፣ ለማሳቀቅ ብዙ ሊጥሩ ይችላሉ። ብዙ ነገር ሊያስቡ፣ ሊያደርጉ ይችላሉ። ግን አንቺን ተጠግተው እስካልነኩሽ ድረስ እባክሽ መልስ አትስጫቸው ለነዚህ ጥቃቅኖች መልሳት አትስጭ እግዚአብሔርን ለምን አንቺ ቦታሽ ስላልሆነ አንቺን ስለማይመጥንሽ አንቺ እዚ እዚህ ነገር ላይ መገኘት ስለሌለብሽ ስለማይመጥንሽ ለነዚ መልሳት አትስጭ እና ምንድን ነው ያለችው መሰላችሁ ለአፋችሁ መጸዳጃ ቤት አዘጋጁለት እኛ ላይ አትጸዳዱ ቄጣፉላ በስመ አብ ወልድ መንፈስ ቅዱስ በስመስላሴ ሀይም እየግር አንቺን የሸጻሽው በስምሽ ወይስ ሌላ ሰው ነው አይ ሌላ ሰው ነው መሰለኝ። ያ ነገር ተሳስቼ ይሆን እንዴ? እግዚአብሔርን ተሳስቻለሁ መሰለኝ ቤተሰብ፣ እንዴ ፈስ ያለበት እኔን ነው ይላል። ጉድ ፈስ ያለበት እኔን ነው ይላል። አዎ ይላል እሱማ። ፈስ ያለበት ትክክል ነው እንዴ? ኧረ መጨመር ኧረ ሀይሚ እያነጋገር ኧረ ጥይት ኧረ በስመ አብ ይህ የሚያስደነግጣል። እግዚአብሔርን እንደው ስራ ያለባችሁ ደንግጦ ለነገሩ ና ሁናቷ ነው ስራ ያለበት ነው የሚደግጠው። ፈስ ያለበት እኔን ነው ይላል። እኔ ግን ምን እንደተፈጠረ ፈጣሪ ይወቀው፣ ምን እንደሆነ ጉዳዩ ፈጣሪ ይወቀው። መብርሃን ትጠብቅሽ፣ ቅመሜ፣ የኔ ቆንጆ፣ የኔ ማር፣ የኔ ስስት ማለት ነው። ግን እዚህ ቦታ ላይ ባትገኘ ደስ ይለኛል። እንደዚህ አይነት ጥቃቅኖችን መልስ ባሰጫችሁ ደስ ይለኛል። ለምን አንቺ ቦታይ ስላልሆነ ስለማይመጥንሽ።